ድር ቢያብር አንበሳ ያስር የሚል አባባል አለ። ድር ከአንበሳ አንጻር ደካማ ነው። ቢያብር ግን አንበሳን የሚያክል ግዙፍ ነገር አስሮ ማስቀመጥ ይችላል። ነው መደመር ማለት እሱ ነው። በኦሮምኛም ብሎ ሚጢ ወልቀበቴ ለገጨቲ ይባላል። ሚጢ ወልቀበቴ ለገጨቲ ያው ካንጎንዳ ወልቀበቴ ለገጨቲ ማለት በመደመር ጉንዳኖች ወንዝን ሊሻገሩ ይችላሉ። አንድ ጉንዳን ብቻውን ወንዝ አይሻገርም። ግን ቢሰናሰሉ፣ ቢደመሩ ወንዝን ለመሻገር የሚያስችል አቅም አላቸው። በአፍ ሶማሌም ሰዎች ከተደመሩ የተሰበረውን ሰማይ መስፋት ይችላሉ ይባላል፣ አለ ማለት ነው። በወላይት አካባቢ ብትሄድ የተደመረ ገመድ የቤቱን ምሰሶ ይጎትተዋል ይባላል። በእያንዳንዱ ማህበረሰብ ውስጥ በአባባሎቻችን፣ በንግግሮቻችን፣ በልምምዶቻችን ነበረ። ኖረንበታል፣ ሰርተንበታል፣ ኤግዚስት አድርገንበታል። የኛ የሚለየው ይህን የመደመር እሳቤ ፍልስፍናዊ በሆነ መንገድ ተንትነን፣ ፖለቲካ ገጹን፣ ኢኮኖሚ ገጹን፣ ዲፕሎማሲ ገጹን አንድ በአንድ አይተን የፖለቲካና የኢኮኖሚ እሳቤ አድርገን መቀመራችን ነው።